ዛሬ እንግዲህ የማሳያችሁ እቃ ስማርት ዋች ነው። እንግዲህ ይህ ስማርት ዋች ኤክስ ኤት ፕላስ ይባላል። ከስማርት ዋቹ በተጨማሪ ስልክ አለው። እንግዲህ ሌላ ደግሞ ቻርጀር አለው፣ ባትሪ አለው፣ ኤርፐድ አለው፣ እንደገና ቻርጀር ገመድ አለው ማለት ነው። ስማርት ዋችን አብርቻታለው። እንግዲህ ትመስላለች። እነዚህ ባክግራውንዶቹ ናቸው። እንግዲህ መቀያር እንችላለን። ይህን ስነካው ደግሞ የተለያዩ አይነት ፊቸሮች አሉ ማለት እዚህ ጋር እንደምታዩት ፎቶ ማየት እንችላለን። ኦኬ ስልክ ማውራት እንችላለን። እዚህ ላይ ለሩጫ ደግሞ ከሆነ ምንጠቀመው የተለያዩ ሩጫዎች ቼክ ማድረግ እንችላለን። የሮጥነውን ሩጫ ማለት ነው። እንደገና የተለያዩ የጤና ነክ ጉዳዮችም አሉ ቼክ ያደርግልናል። ግን ያው አኩሬት አይደለም፣ የጤና እንትኑ በትክክል ሊለካልን አይችልም። ግን እና ያው ለመዘነጥ ካልሆነ በስተቀር ማለት ነው። እና ይሄ ይመስላል እንግዲህ ስማርት ዋቹ። ውጥር ምጥን ያለች ናት እንግዲህ ኦኬ። ይሄ ደግሞ ኤርፓዱ ነው። ያ ሁሉንም ቻርጅ ማድረግ አለባችሁ። ቻርጅ ካረጋችሁ በኋላ ነው የሚሰራው። እዚ ላይ ተቀምጦ ነው ስማርት ዋቹ ቻርጅ የሚደረገው። ይሄ ደሞ ዩኤስቢ ላይ ይሰካል። ተጨማሪ ደሞ ፓኬጅ ውስጥ ያለው ደግሞ ፓወር ባንክ አለ፣ አነስ ያለ ፓወር ባንክ አለ። እና ይሄ ፓወር ባንክ በዚህ በሁለቱ ገመድና በቦክሱ ቻርጅ አድርገን መጠቀም እንችላለን ማለት እቺ እንግዲህ ስልኳ ናት። በጣም አነስተኛ የሆነ ስልክ ነው። እዚህ ጋር እንደምታዩት ትንሽዬ ስልክ ናት። ሲም ካርድ አስገብተን እቺ ስልክ መጠቀም እንችላለን። አይሚ የራሱ አይሚ ያለው ከጀርባው ወረቀት ማለት ነው። እዚህ ጋር ደግሞ የስልኩ ቻርጀር ነው። እንግዲህ የተሞላ ነው ይሄ ስማርት ዋች ፉል ነው ያለው ማለት ነው። ይህን ፉል ፓኬጅ ስማርት ዋች ከፈለጋችሁ እንግዲህ ደውሉልኝ። በታች ባለው ስልክ ታገኛላችሁ ማለት ነው።